ለጥቅመ ማ ነበር ይፈለከኝ? ኧረ አይደለም። ቁጭ አርጊ፣ አዝዬ ልቀልብሽ። ትቀላለች። ካፈቀርከኝ ብትቀልበኝ ምን ችግር አለ? ማፍቀር አሁን ታሽኛል። እሺ እሺ፣ አትወርድም። ሰላም ውድ ተመልካቾቻችን፣ ከዚህ ቀደም በልባም ሴት ፍለጋ በሚል ፕሮግራማችን ነበር የምታቁን። አሁን ደግሞ ልባም ወንድ ፍለጋ በሚል ዘመቻ ጀምረናል። በዛሬ ፕሮግራማችን እንግዲህ ውጭ ላይ ሳሁን መኪና ውስጥ የተበላሸ መኪና ይዤ የተጋጨ መኪና ይዤ ውስጥ ሆኜ ለፕራንክ የሚመቸኝን አይነት ወንድ ሲያልፍ እዚህ አካባቢ ጋራጅ ጠቁመኝ በሚል ሰብብ ወደ መኪና አስገብቼ ካናዳ እንደነበርኩኝ ሀገሪቷን እንደማላቃት ምንም ነገር እንደማላቅ ለረጅም ዓመታት ውጪ እንደነበርኩኝ እና እዚህ የመጣሁት ደግሞ ከውጭ ወደ ኢትዮጵያ የመጣሁት ያው ትዳር ፈልጌ ነው። ረጅም ዓመታትን ውጪ ስለነበርኩኝ ትዳር ፈልጌ እና እዚህ ደግሞ በጣም ብዙ ሀብት ንብረቶች እንዳሉኝ ነው። ያንን ሀብት ንብረት እንደ ራሱ ሀብት ንብረት የሚይዝልኝ አይነት ሰው እየፈለኩኝ እንደሆነ እና ያ ወንድ ደግሞ ማራኪ ውብ ምናምን ቆንጆ እንደሆነ አድርጌ አወራዋለሁ አጫውተዋለሁ። ከዛ በቀጣይ ደግሞ የሚሆነው ምንም ነገር መኪናውም የኔ እንዳልሆነ በኪራይ እንደተከራየሁት ሁሉም ነገር ውሸት እንደሆነ ካናዳም ጭራሽ እንዳልኖርኩኝ አድርጌ እነግረዋለሁኝ። ይሄ ወንድ ልባም ወንድ ነው ወይስ ገንዘብ ወዳድ ወንድ? እሱ አብረን የምናየው ይሆናል። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ ማድረግ እንዳስረስ አዲስ መኪና ይኔ ተከተልኝ ይቅርታ አባ፣ ሰላም ነው። እንዴት ነክ? ይቅርታ፣ በእናት እንትን እዚህ አካባቢ ጋራጅ አለ? ጫፍ ላይ አሪፍ ጋራጅ አለ። ዳሳሽ፣ እኔ ለሰፈሩም በእናት አዲስ ነኝ እና፣ በዚህ አካባቢ ነው። የመኮንን ጋራጅ? አዎ መኮንን ጋራጅ፣ ሁለተኛው መታጠፊያ ላይ። ኦኬ፣ በዛኛው ጋ እዛ ጋር ከሆነ አቅጣጫ በትክክል ሊጠቁሙኝ ስላልቻሉ ነው። ወደዛ ነው አንተ እኔ እንኳን ወደዛ አይደለሁም ግን፣ ደርሰሻል ኮረዴ። ኦኬ እዚህ አካባቢ ነው ጫፍ ላይ ነው። ኦ እሺ። እኔ ምን ማለት ነው እንጃ፣ አገሩ ምናምን ተቀይሮብኛል እና ኦኬ አንድ ወር ምናምን ሆኖኛል እዚህ ከመጣሁ እና እ መኪና እንደዛ ከሆነ እንኳን ለእኛም ግራ ገብቶናል በእርግጥ ግን በጣም ተቀይሯል። አዎ እኔ እንኳን ወደ ካናዳዋ ነበርኩኝ እና በቅርቡ ነው የመጣሁት። አዎ እኔ ምን እ ኮንዲ ወይ ወይ በእግሬ እኮ ቼክ ላደርገው ብዬ ነው። በእናትህ በጣም እሱን ለማግኘት ማለት ነው። ማለት ትንሽ እንትን አልኩኝ፣ ተንከራተትኩኝ በጣም እና ለማንኛውም ጋራጁ ሁለተኛው መታጠፊያ ነው። በእዛ ጋ ምን ማሽከርከር ብዙም አይ ኖ። እኔ እንኳን በቅርቡ ነው ኢትዮጵያ የመጣሁት ማሽከርከር። ኦ ለዛና ማን አጋጨብሽ? ማን አጋጨብሽ? እ እንትን የሆነ ጊዜ ላይ ወደ ኢትዮጵያ መጥቼ ነበረ ነበርና በዛ ሰዓት የተገኘው እና ለቤተሰብ ምናምን ያው ቤተሰብ እንደራስ እቃ አይዝልህም። እና አይ ትንሽ ነው። አሪፍ ጋራጅ ነው፣ ባይዘው ይመረሽ አሪፍ ናቸው። አቾ እዛው ጋም ከሀገር ቅርብ ሰዓት ከሆነ የመጣሽው፣ አሪፍ የባል ምግብ ቤት አለ። እውነት እውነት። እና ዓለምን አጋብዘኝ እሺ፣ ግን እኔ ሀሳቤ ሌላ ቦታ ነበረ። ኦኬ ማለት ፕሮግራም አልያሽም? ሌላ ፕሮግራም። አይ አይደለም። እኔ በነገራችን እንደዚህ ጥቁር ምላፍስ ሰው ማለት ጥቁር ልብስ ይዋርከኛል። አይ እንዴ! ነው ዛሬ ተነልአ ነገር እያጋጥ ብቻ እንጃ። አመሰግናለሁ። የመጀመሪያ ጊዜ ነው እንደዚህ እያልን እንትን እኮ ደስ ይላል። ግርማ ሞገስ ምናምን ደስ ይላል። በጣም አመሰግናለሁ። በጣም እና እንሂድና ወይ ማለት እኔ እንጃ በቃ የሆነ እንትን ደስ ይላል። በጣም ማለት እኔ እንጃ እዛ ውጪ ያለው ማለት ነው። ብዙ ጊዜ ስራ ላይ ነበርኩ ምናምን። ይሄ አንዳንዴ አንዴ የምትወደው ወይ የምታፈቅር ማለት ይሄ እንደ የወደፊት ባለቤቴ ይሁን የምታወጣቸው መስፈርቶች አሉ አይደል? ላይ ካንተ እንደዛ አይነት ነገር የሆነ ነገር ብቻ ደስ ይላል በጣም የሆነ ነገር ደስ ይላል። ያው ራካት ቤኝ እንጂ አንቺ

ውስጡ ይሄ ምንድነው? ምንድነው የሚባለው መንደር? ራሱ እንትን ብሏል የሆነ ቄሪር ብሏል እና አይደለም። አሁን አንቺ ቅርብ ሰዓት የምጣሹ እኔ ራሱ አንዳንዴ አንዴ ወጥቼ እንደለ ሰፈሩ ሌላ ሰፈር ነው። እንደ ገበቱ ቤተሰብ ጋር እስከ መደወል ድረስ ሰዓት ነው ሰፈር እንደዚህ ቦታ ነው። ቢ እየቀለድክ እንትኖቹ ደስ ይላሉ። በጣም ቁም ነገር ግን የት ነበርሽ ባይ ዘ ወይ? እኔ ካናዳ ነበርኩኝ ለረጅም ዓመታት እዛ ነበርኩኝ። የሆነ ሰዓት ላይ ለቅሶ ምናምን አጋጥሞን መጥቼ ነበር። ከዛ ለዛ በዛ አጋጣሚ ነው ማለት ይሄ ኢትዮጵያ ስትመጣ የሆነ አለኝ የምትለው ነገር እንኳን እንዲኖር አለ አይደል? ይሄ ቤት ምንም የሆነ ነገር መያዝ ያስፈልጋል። እና አይ ሀገር ውስጥ የሆነ ነገር እንዲኖረኝ ብዬ እቺ መኪና ዝም ብዬ ቢገርም በጣም ከሚያለ በጣም ነው ጋራጅ ነው የጣቆ አሪፍ ጋራጅ ነው የጠቆሙሽ። በጣም አሪፍ ይሰራሉ። ግን እንዳማራጭ ደግሞ ከመሰራቷን ከመሰራቷም በላይ እንጃ ለእኔ አሪፍ ቀን፣ ጥሩ አጋጣሚ ነው ያዩት ነበር። ቆይ ምን አድርገሽ ነው እንደዚህ? ማለት ነው መኪና ነገር አልነበረም ጭራሽ እና እኔ ራሱ በቃ ሰዓቱን ለበጣም ነው የደነገጥኩት ማለት አለ አይደለ ልጁ የሚልክልኝ ምናምን በቃ ይሄ እንደዚህ ሰርቪስ የተደረገ ነው የሆነ ነገር እየተደረገ ምናምን ነው የሚለኝ። እና እዚህ ጋር እያነሳ ነው የሚልክልሽ። የሆነ በቃ ሌላ ታሪክ ላይ ነው ያው። የእውነት በኢየሱስም በጣም ነው የሚገርመው። እና እኔ አላውቅም፣ ይሄ አንዳንዴ ውጭ ስትኖር ይሄ ገንዘብ የምትዝቅ ነው የሚመስላቸው ነው። አዎ አንዳንድ ሰው እንደዚያ ያስባል። አዎ በቃ እየዛክ እንትን የምትል ነው የሚመስላቸው። እኔ የምልክ ይቅርታ ግን ቅድም እዛ እንትን ብለኸኝ ነበረ አይደለ? ባህላዊ ምግብ ቤት አለ ምናምን ብለኸኝ ነበረ። አዎ ባህላዊ ምግብ ቤት በጣም ጠፍጥ ምግብ ይሰራሉ እዛ እና አዎ። ለምን ቺክ አናረቀ እ ቺክ እናርገው ካልሽ እሺ። እዛም ብቻ አይደለም ማለት ይሄ ሁሉ ነገር አዲስ ነው የሚሆንብክ እና ይሄ አለ አይደለ? አገሪቷን ብታሳይኝ ይሄ ከተማዎቿን አሁን ላይ ያሉትን ምናምን እንደ አዲስ ቧያቸው ይሄ

የራሴ ነገር ይዤ እቤት ደስ ይለኛል። ይሄ ትዳር አለ አይደለ ማለት ረጅም አመት ነው እዛ ይኖርኩት ምናምን እና ይሄ ቤተሰብም ይጠብቀኛል። እድሜ የሴት ልጅ እድሜንም ደግሞ ተቆል ከሆነ ሳቧል፣ አታገቢም እንደ ምናምን ነገር ይመጣል። እና እነሱም እነሱ በሙሉ ይሄ ሸፍኝ የሚሄድ ነው እንፈልገው፣ አስተካኪ የሚሄድ ነው እንፈልገው እና እዚህ የመጣሁት ተጨናነቅሽ ለማረፍ አይደለም፣ ለትዳር ነው የመጣሁት። አሪፍ እና ደግሞ አሉ ይዘው አገናኛለን የሚል አላነበብኝም። ኧረ አሁን አገኘ እኔ ገና ስልክ ስልክ ልጠይቅ እየሄድኩ ነበረ፣ እና ለትዳር ነው የመጣሁት። እኔ የምልክ ማለት ያው ከተማ ብዙ ነገር ደግሞ ፀሐይ ላይ ያስቆም እንዳጠቅሩብኝ ጠላት ቸኩዬ እኮ ነው ለመግባት እና ምን አልከኝ እ እዚህ የመጣሁት ለእንትን ነው። ማለት ለትዳር ነው የመጣሁት። እኔ አግብቼ ነው አሁን መሄድ እንኳን ብፈልግ አግብቼ ነው መሄድ የምፈልገውና በዛ ላይ ደግሞ እዛም እያለው ሀበሻ ሀበሻ ነበር ፍላጎቴ ምናምንና ይሄ አይደለም የራሳችን ሌላም ሀገር የሌላም ዜጋ እራሱ እኛን ይፈልጋልና አይተክለኛ ውሳኔ ነው እና ምን አለ ከሚገርም ደግሞ አሁን እንዳልከው ላ አይ፣ ሀበሻ ምናምን ደስ ይላል። እና ከሀበሻው የበለጠ አንተ በጣም መልከ መልካም ነው። የምሬን እኮ ነው። ማለት እንጃ እዚህ ኢትዮጵያ ውስጥ ምናምን አልተለመደ ሊሆን ይችላል ይሄ ወንድ። የራሴ ቤት አለኝ፣ እዛም ሁለት መኪኖች አሉ ምናምን ና እዛ ባዶ ቤት ይሰለቻል። ማለት እኔ እዚህ ስመጣ አግብቼ ነው መሄድ እንፈልገው እና ደግሞ አንተንም ሳይክ ይሄ በቃ አለ አይደለ ዝም ብለ ደስ ይለኛል። በየትኛውም ታይም አሁን ላይ እንጃ በአገባ ምርጬ ነው። ከኔ ምርጫማ አልፎ የቤተሰብ ምርጫ ነው። አዎ እና የበፊት ማለት ማለት ቆንጆ ነክ መልከ መልካም ነው ደስ ትላለ፣ ግርማ ሞገስ ምናምን የሚባል ነገር አለ እና እሱን ሁላ ይሄ የሚማርክ አይነት ስብእና አለክ ማለት። እንዴት እስካሁን ፍቅረኛ የለህም? ኖ ፍቅረኛ የለህም አልኩኝ። ፍቅረኛማለትነውገ አዎ ማለት አልፈጠንኩማ። አረ ልክ ነሽ። ችግር የለውም ማለት የሚጠበቅ ጥያቄ ነው። እንዴት እንደዛ ከሆነ እንዴት አላገባም የሚል የሚጠበቅ ጥያቄ። ወይኔ ደነገጥኩ። አረ ችግር ችግር የለውም። እንትን ነው ምን መሰለሽ፣ ነበረኝ በጣም መወዳት ልጅ ነበረች። ምንዋዳ ልጅ ነበረች። በጣም ማፈቅራ ልጅ ነበረች። አንዳንዴ እሷ ሁሌ ለማግባት ዝግጅ አይደለችም። ያው ሴት ልጅ አላገባ ዝግጅ አይደለውም ምናምን ነገር የሚል ነገር ነው የነገረችኝ ስለዚህ፣ ምንም ማድረግ አልችልም። ቤተሰብም እስከ ቤተሰብ ድረስ ማዘር በተለይ ታውቃት ነበረ ምናምን ነገር ነው ይሄ። አንዳድን እንትን በጣም ከፍ ብሏል ማለት ነው ነገሩ። አዎ፣ ብዙ ነገር ብዙ ደረጃ ላይ ደርሼ ነው። ከዛ አይ አሁን ላይ ማግባት አልችልም ምናምን የሚሉ ነገሮች፣ የራሷ የሆነ ምክንያት ሰጠችኝ። ሊያሳምነኝ ግን አልቻለም እነዛ ምክንያቶች። ኦኬ፣ ግን ያው ተውኩት ማግባትን ተውኩት እስኪ እንግዲህ ማገባትን እንዳንች ምናልባት መልከ መልከ ማን ከሰጠኝ ብዬ ጠበኩ ነው እና እንዳንች ተጫዋቿን እንት እኔ ተጫዋች ነኝ ማለት አለ አይደል ይህ እሺ ግን አልፈጠንኩብህማ አረ አልፈጠንሽም ችግር የለውም ኖርማል ነው እንጃ ብቻ ደስ የሚል ባህሪ ያለሽ ተግባቢ ነሽ፣ ምናምን ነገር የሚጠበቅ ነው ከአንቺ የሚጠበቅ ነው። ሀገር ውስጥ ካልነበርሽ ምናምን ነገር ያሉትን ነገሮች ምናምን ነገር ቀለል አድርጎ ውጭ ላይ ብዙ ጊዜ ስትኖሪ ነገሮች ቀለል ያሉ ነገር ናቸው። እንደዚህ ይሆናል እንደዚህ ይፈጠራል ምናምን ነገር ብላችን የምታልፉት በተለይ ውጭ እንትን ያለ ሰው አው ይሄ ማለት እኛ ሀገር ይሄ አልተለመደ ደፍሮ መሄድ ደፍሮ ይሄ ሴት ልጅ እንደዚህ መሆኑ የለ ሴት ልጅ ምናምን የሚባል ነገር አለና ና አድናቂሽ ነኝ። ከአንቺ እጅ ደስ ይላል ይሄ ጠንካራ ይሄ ይሄኛው ነገር እንትን ይላል። ደስ ይላል በጣም ከዚህ በላይ የሆነ እኔ ሞራል እየተሰማኝ ነው። አይ ራሴን በቆንጆ ሂሳብ እንዳላ ኖ የእውነት ኖ አይ ሲሪየስ ሲሪየስ በጣም ቆንጆ ነህ፣ ደስ ትላለህ፣ ግርማ ሞገስ። የምሬን እኮ ነው የምልህ። ማለት ይሄ አይ አንዳንዴ ሀበሻ ወንድ ምናምን ይሄ ደስ የሚል ነገር አለው አደለ? ወንድነት እኮ ሳይሆን የሆነ በቃ የሆነ ነገር አለ ብቻ። ና እኔ አልችልም። መስፈርት ቤተሰብ ራሱ እኔ እንጃ ምን ሆነው ያነሱን መስታወት አትለቀውም እስከሚልን ከመስታወት ጋር ተፋጥጬ እንዳላድር። አይ ችግር የለው፣ በዚህ ከቀጠርሽ እርግጠኛ ነኝ መስታወት ገዝቼ እዛ እንዴት ነኝ ከራሴ ጋር ሳወራ ነው የማድረው። ናይ ብቻ አመሰግናለሁ። ማንም እንደዚህ ቆንጆ እንደሆንኩ እንደዚህ ደስ የምልድ እንደሆንኩ የነገረኝ ማንም አልነበረም አልነበርም ከአንቺ ውጪ። ለዚህ አሁን በቃ ጨረስን። የእውነት እክስሻለሁ እንዳልኩሽ የሚገርም የሀበሻ ምግብ ቤት አሉ። የሀበሻ የበዓል የበዓል ምግብ ቤት አሪፍ አሪፍ ነገሮች ይሰራሉ። ና በኔ ወጪ በኔ መኪናዋን አስገብተች ከወጣች በኋላ አዎ እሺ እኔ አሁን እዚህ ኢትዮጵያ ማለት ነው ማለት እንደነገርኩ መኪናው ዘመድጋ ነበረ ምናምን ና ያው ቤተሰብ ስትሆን ደግሞ እልፍ ብለህ መናገር አትችልም። ምንም አይነት ነገሮች ነ ማይሰ ማለት ይሄ ኃላፊነት ይሰማዋል ብዬ ነበር እኔ ነገር ያደረግኩት ግን ስመጣ ንብረት እንኳን ንብረት ሆኖ አልጠበቀኝም። የምሪኝ ነው ምል አንዳንድ ሰው እንደኔ የእኔ ብሎ ማይዛለ የቤተሰብ የራሱ ነው እንኳን የቤተሰብ ደ ማይዛለ። ግን አንዳንድ እና ማለት ይሄ አላደለ እኔ ስለ አሁን አዲስ አበባን አላውቃትም። ይሄ ከተማ ላይ ራሱ መኪና ድራይቭ ማድረግ ምናም ብቻ ይሄ አዳዲስ ነገሮች ስለሆኑ ቢያንስ መኪናውን እንኳን የሚይዝልኝ ሰው ያስፈልገኛል። ማለት መኪናውን እንኳን ችግር የለውም በየትኛውም ታይም አብራሪሽ ሆናለሁ። አሁን ላይ ስራ ኦረዲ አፕን አድርጓል። ትንሽ እየተንቀሳቀስኩም አይደለም። አሁን ራሱ ወደ ጓደኞቼ ነበረ እየሄድኩ የነበረው ጓደኞቼ ጋር ስራ ስራ አቁም ያለው እና ጓደኞቼ ጋር ዝም ብዬ ይወጣ ገባ እያልኩኝ ነው ዝም ብዬ ነው ያለው እና ችግር የለውም በየትኛውም ሰዓት ኮል ብታደርጊልኝ የትም ቦታ ላይ መሄድ ከፈለግሽ አለው። የኔም መቤት ቴንኪ ዩ የኔም መቤት ኦኬ ቴንኪ ዩ በጣም ሶ አንተ መኪና ምንዳት ትችላለህ አደለም እኮ። ሶ አንተ መኪናውን ለምን አትይዝልኝም? ደስ ይለኛል። አንቺ ፍልና አንቺ ፍቃደኛ ከሆች ያው ማለት አሁንም እንደነገርከኝ ስራም የለህም ስራም ቀዝቅዟል ምናምን ነገር ነው መኪናውን ምናምን ቼክ አድርገን ማለት እንዳዲስ ብንታወቅ ደስ ይለኛል። ወይ ተታወቅ ምናምን አላ ደስ ይላለች የሆኑ ነገሮችን ማለት ሚሞሪ የሚሆኑ ነገሮችን አሪፍ ጊዜ ብናሳልፍ ምናምን ማለት እኔም ውጭ እስክሄድ ድረስ ምናምን ማለት ድጋሜ መመለስ አይቀርም እዛ ምናምን እና ስመለስ ግን እንዳልኩ ሆኖ ብዙ ነገሮችን አስተካክ የሚሄድ እፈልጋለሁ። እዛ ሆኜ አልዋሽህም ብዙ ሰዎች አሉ እዛ ሆኜ ማወራቸው የሰፈር ልጆች ምናምን ና በቃ አሁኔንን ድሮ የወዱኝ ነበረ። ከዛ ሳን ነግርሽ እኮ ሄድሽ አንቺ ያ ፕሮሰስ አለቀ ምናምን ሄድሽ እና ያንን ነገር ለማድረግ አልቻልን ማለት ያንን ነገር እኔ አውቀዋለሁ እዚህ ሌላ ላይፍ እንዳላቸው ግን ከኔ የሚፈልጉት ገንዘብ እግራቸውን መውጫ ነው የሚፈልጉት። ከኢትዮጵያ ከትንሽ ጊዜ የሚፈጅ ነገር ነው እንጂ ትንሽ ጊዜ የምታገኙ የምታጩም ነገር ነው። አ ገንዘብ የዚህኛል እንትን የሚጠቅም ነገር ሆኖ አይደለም፣ ግን እምነት የሚባል ነገር አለ። ከዛ በላይ ያው እኔ እንጃ መተማመን የሚለውን ነገር እኔ ደስ እሱን ነው የምንፈልገው እንጂ ገንዘብ አላፊ ነገር ነው ብዬ ነው የማስበው። በየትኛውም ታይም በየትኛውም ጊዜ እንትን የምትይው ነገር ነው። አዎ ሰላም ነው። ሄላው ጋሼ፣ ሄላው ጋሼ እንዴት ዋሉ? ሰላም ዋል። አዎ መጋራጅ እኮ

እኔ እኮ ስራ የለሽም ብዬ አንቺ ላገዝ ብዬ ነው እንጂ ስራ የለሽም ስትይ፣ ሾፌር በሞላበት አገር ምንድን ነው እንደዚህ የምትጫወተው? አይ አይደለም እኮ ጋሺ ያው ያውቁ የለ ብዙ ነገር እኮ አለ ጋሺ። ይሄ እንትን አይደል እኮ ጋሺ አሰራውላ እንዴ እኔ አይደለም ደጋጨውት ጋሺ እኔ ራሴ አሰርቼ መልስሎታለሁ። ችግር የለውም እኮ አሁን እኮ አይደለም ጋሺ አይደለም፣ ጋሽ እንዴ! አረን ያለው። ወይኔ ይቅርታ። ወይኔ ይቅርታ እን ወይኔ፣ ሰው ይደነቅጥ። አይደለም፣ ወይኔ ይቅርታ፣ አባባ ይቅርታ። አንዴ፣ አይደለም። ኧረ ወን አንተ ምን ወንድሜ እኮ ነው፣ ጋሼ፣ ጋሽዬ፣ አሁን ማለት ነው ወደ መኮን አይተውኝ፣ መኮንን ጋራጅ ጋር እያለፍኩኝ ጋሼ፣ ወይኔ ጉዴ፣ ወይኔ ስራዬ። የእኔ ካናዳ አይደለም፣ ልንገርህ። እንዳሰብኩህ አይደለም፣ ቆይ ላስረዳ። ምን ሆነሽ ነው? ቆይ መጀመሪያ ተረጋግ እና። እኔ ማ ተረጋግቻለሁ። በስተክል ቁጭ። ወይኔ ጉዴ፣ ስራዬ፣ መኪና። አንቺ ምን ሆነሽ ነው? አይደለም እኮ ቆይ አንዴ። እኔ እኮ ተጨንቄ። ወይኔ ጉዲ እንትን ምን ተፈጠረ? ምሰልክ ቅድም ማለት ነው እዛ እያለክ ቆይ ቅድም ከዛ ሰፈር ስትወጣ ማለት ነው፣ ሳይክ እንትን አልከኝ ለክላስ ረዳህ ተመቻኸኝና ለክላስ አው አው ላውራ ተመቻኸኝ። በቃ እንዲያፈቀርኩክ ከዛ በኋላ አንተን ለመማረክ እኮ ያደረኩት ነገር እኮ ነው። እና መኪና አንቺ አይደለም እንዴ መኪና፣ ይኔ አይደለም። ምን ችግር አለ? ወደኛ ለረለ አሁን አገባሻለሁ እያልካል ነበር እንዴ። አንቺ ጤና የለሽም እንዴ? አረኒ ጤነኛ ነኝ እንዴ አሁን የምታሳልፊበት አታሽ ነው አይደለም? ተላኛት መኪና ያንቺ አይደለም እያልሽኝ ነው አሁን ያለሽው መኪናው? እሺ በትክክል ነገሪ፣ እንትን መኪናው ማለት ነው የ ወይኔ፣ ይሄ መኪናው ማለት ነው የመኪናው የገቢ ነው እና እኔ ብዙ መንዳት ስለማልችል፣ ዲዛይነሮች ደግሞ ታውቃቸዋለህ ዝም ብሎ ነው የሚጋጩት እና ይጋጫል መኪናው። ከዛ አሁን ይሄ መኪና የገቢ ነው፣ እኔ ሰርቼ ከፍ መኪና ታሰራልኝም መኪና ብትሰራ ነው እንደ ለስላስረዳ ይኸውልህ መኪናው ማለት ነው። ልንገርክማ ውዴ መኪናውን እንድታሰራልኝ ምናምን አይደለም። መኪናውን እኔ ራሴ አሰራዋለሁ። ለምን አፍቅሬ ያለሁ አፍቅሬ ያለሁ። ጤነኛ አይደለሽም። እንዴናት እኔ ብዙ ነገር አለብኝ፣ ብዙ ችግሮች አለብኝ፣ ብዙ ማስባቸው ነገሮች አሉ። እሺ እኮ እኔኮ ሳይክ እኮ ተመች ታይኝ። እኮ ከተመቸሽ ሂጂና የሚመችሽ ፈልጊ ለምን? እንዴ ቆይ እንዴ አሁን ተመቸሽኝ እንትን የእኔ ማቤት እያልከኝ ያለ ነበር እንዴ። አንቺ ጤና የለሽም በቃ። አይደለም የምሬን ነው። እንዴ አንተ ቆይ አንተም እንደ ሌሎች አበሾች ካናዳ እኔን መሸጋገሬ ለታ ማለት ለጠቅመ ነበር እንዴ ፈለግከኝ? ኧረ አይደለም፣ ቁጭ አድርጌ አዝዬ ልቀለበሽ ትቀልላለች እንዴ? ካፈቀርከኝ ብትቀልበኝ ምን ችግር አለ? ነው የማፈቅርሽ ስትጀምር? አይደለም እንዴ አሁን ተመችተሽኛል፣ የደስደሳለሽ ምናምን እያልከኛል ለምን? የደስደሳሽ እንደዛ ቀቀለሽ ቢሆን አትወርድም፣ አትወርድም እሺ ቆይ እንዴ እናንተ አንቺ እንዳገባ አንዴ ምን ችግር እኔ እኮ ስራ አለኝ እኮ ይሄ መኪና እኮ ጋሽዬ ጋ እግራቸው ላይ ወድቄ እኮ ለምናቸዋለሁ በቃ እሳቸውን መለመን ያንቺ ድርሻ ከሆነ ደግሞ እኔ አንቺን አዝዬ መቀለብ የኔ ድርሻ ቆይ አንተ ካናዳ እና መኪና ውሸት መሆኑ ነው የገረመህ ቆይ እስ እስጀምር እንተዋወቃለን እንዴ እኔ አውቃሃለሁ በቃ አውቃሃለሁ ልውረድበት እና አቃለሁ አንተ እዚህ ደግሞ ስራ ቀዝቅዞ ብሄድ ነው። እንደ በእኔ ስራ እኮ መስተካከል እኮ እንችላለን ማለት ይሄ መኪና እኮ የሚስተካከል ነገር። እኮ የምወዳ ፍቅረኛ አለችኝ። በቃ በጣም የምወዳ ፍቅረኛ አለችኝ። እሱ ነው የሚገርምሽ። ጤና የለሽም። አሁን ልውረድበት። የት ነው የምትወርደው? ወደ የምሄድበት ቦታ አለኝ። እኔ ፕሮግራም ያለኝ ሰው ነኝ። ቆይ መጀመሪያ አሁን እኔ ልውረድበት። ወጥሽ ነው ጉባሽ ነው ልውጣበት፣ ክፈችልኝ። አልከፍልልህም። ልልጡ ያምሻም አያመኝም። አንተ ነው እንጂ የሚያምግ ማለት ምን ችግር አለ? ነገ ጠዋት እኮ ይሄን መኪና መግዛት እንችላለን። ይሄንን መኪና እኮ እንትን ማለት እኮ እንችላለን። ካናዳ መሄድ እንችላለን። እኛ እኮ ካናዳ ለመስራት። ቆይ አንተ መጀመሪያ ወደህኝ ነበር። አልወደድኩሽም። እንዴ አልወደድኩሽም፣ መብቴ መሰለኝ። አልወደድኩሽም። በቃ አሁን እሺ ልውረድበት፣ ክፈችልኝ አልወደድኩሽም የኔና ታራ የኔማ ቤት እያልክ አልነበረ እንዴ? አንተ ይቅርታ ተሳስቼ ነው፣ በስተት ነው። ቆይ የምርህን ነው እንዴ? አይ፣ ነው የምርህን ነው። ወይ ምን አይነት ቀውስ ነሽ? ቆይ አንቺ አንተ ነኝ። ምንም አይነት ቀውስ አይደለሁም። አዎ፣ በጣም ጤነኛ ነኝ፣ በጣም ደህና ነኝ። አይደለሽም ነገር ምንኛ እብድ። አንቺና ምን ፍቅረኛ አለ ወይስ የለ? ምን አገባሽ፣ የማይመለከትሽን ነገር። ከእኔ ጋር ትሆናለህ? አልፈልግም። ለምን ካንቺ ጋር አልፈልግም። እንዴ፣ ቆይ መኪና የኔ ስላልሆነና እንዴ ኧረ አንቺ ራስሽ ራስሽ አትመስኝም ራስሽ

አትወርድም ይሄን ነገር ሳንጨርስ አትወርድም። ስማኝ ልንገርክ አንድ ነው የመጨረሻ። ይኸውልህ ካናዳ መሄድ እንችላለን፣ ከዲዛይር የበለጠ። ይኸውልህ የፈለግከውን መኪና ነው ገዛል ይችላል። ስራ ቀዝቅዞ በሄ ለሰርተን እኮ መለወጥ እንችላለን። ማለት ምን ችግር አለ? እኔ እኮ ማርከኸኝ እኮ ነው መኪና ውስጥ ያስገባው። ጥለኸኝ እኮ እንዳትሄድ ነው ማለት። እሺ ቆይ፣ ከገንዘብ ፍቅር አይበልጥም? አረ በጣም እንጂ በጣም ነው የሚበልጠው። ለዛ ነው ሰርተን እኮ ነገጦስ መል- መለበጥ እኮ እንችላለን እኮ፣ አትውረድ። በእናትህ እንትን እኮ ቆይ፣ ጤና፣ ጤና፣ ጤና፣ ጤና፣ ስማኝ ልንገር፣ ማለት ዘርተን እኮ መለውጥ እንችላለን። መጀመሪያ በቃ በማይመለከትሽን ጥያቄ ለምትጠይቅኝ አይደል? ለምን አትከፍችልኝ? የሚጠየቅሽ ሁን አትመልሽልኝ። እና አሁን አትፈልገኝም? በቃ አዎ፣ አልፈልግሽም። ካናዳም መኪናም ስለሌለ ነው ማትፈልገኝ። አመሰግናለሁ። በህይወቴ ማለት ነው። ደግሞ እንዴት እንደሚያደርገው በህይወቴ ማለት በኢየሱስ ስም ማለት ብቻ ውድ ተመልካቾቻችን፣ ይሄ ከአይምሮ በላይ ነው የሆነው ከአይ ከአይምሮ በላይ እና በኢየሱስ እኔ ቃል የለኝም። ብቻ የተፈጠረውን ነገር በሙሉ አይታችሁታል በሙሉ ማለት ነው። እና እኔ ምንም አልልም። በቃ ይሄ ነገር ምን ሴት ላይ ብቻ አይደለም ጎልድ ዲገር ለወንድም ነው። ለወንድም ነውና ይሄ ሪል ነው እንድታቁት የምፈልገው ነገር በኢየሱስ እኔ አላቅ እኔ ነገሮች በሙሉ ከጠበቅኳቸው በላይ የሆኑብኝ ነውና፣ ብቻ ውድ ተመልካቾቻችን አብራችሁኝ ስለነበራችሁ ምናም በጣም አመሰግናለሁ። በቀጣይ ቪዲዮ እመለሳለሁ። ነዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ ምናም ማድረግ እንዳትረሱ አደራ፣ እንዳትረሱ ሁሉም እንትን ልባም ሴት ሳይሆን ከዚህ በኋላ ስራችሁ ልባም ወንድም ፍለጋ ነው። አብራችን ስለነበረች በጣም አመሰግናለሁ። ቻናሉን ላይክ አድርጉልኝ።